የኢትዮጵያ ንግድ ባንክ ወጣት የሥራ ፈጣሪዎች ለሀገራዊ ጠንካራ ኢኮኖሚያዊ ግንባታ የሚኖራቸውን አስተዋጽኦ ለማሳደግ የሚያደርገውን የፋይናንስ ድጋፍ አጠናክሮ እንደሚቀጥል አስታወቀ። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በብሔራዊ ቤተ መንግሥት ሲጠናቀቅ የባንኩ ፕሬዚዳንት አቶ አቤ ሳኖ እንዳሉት ሀገራችን የጀመረችውን የልማት እንቅስቃሴ እንዲጠናከር የሥራ ፈጠራን ማበረታታት ያስፈልጋል። ጠንካራ የሥራ ባህል ያለው በራሱ የሚተማመን የሥራ ፈጣሪ ለየትኛውም ሀገር እድገት መሠረት ነው ያሉት አቶ አቤ እንደ ሀገር በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኩል የተጀመረውን ይህንን የሥራ ፈጠራ ውድድር ባንኩ ወደፊትም አጋር ሆኖ እንደሚቀጥል አረጋግጧል። ኢትዮጵያ ንግድ ባንክ በተለያዩ ሀገራችን አካባቢዎች ያሉ ሥራ ፈጣሪዎች ሀሳባቸው እንዲያሳድጉና ወደ ገበያ እንዲያወጡ ለመደገፍ የሚሠራውን ሥራ አጠናክሮ እንደሚቀጥል ላረጋግጥላቸው ወዳለሁ። የጠቅላይ ሚኒስትሩ የማኅበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት በበኩላቸው የሥራ ፈጠራ ውድድሩ ሌሎች ወጣቶችን ለማበረታታት ከፍተኛ ፋይዳ እንዳለው ጠቁመው የኢትዮጵያ ንግድ ባንክ ይህንን ውድድር ብቸኛ አጋር በመሆን እያደረገ ላለው ድጋፍም አመስግነዋል። ለሥራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። በየቤታቸው ቁጭ ብለው ይህንን ፕሮግራም የሚከታተሉና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሀሳብ በመደገፉ ሊመሰገን ይገባል። እስከ ዛሬ ኢትዮጵያ የተጓዘችበት ዘመናዊ የተቋማት መሰረታ ጉዞ ያለ ኢትዮጵያ ንግድ ባንክ የተካሄደ አይደለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰና የውድድሩ ዳኞች በበኩላቸው እንደ ሀገር የተያዘውን የንግድ ስራ ፈጠራ ስራዎችን ለማበረታታት የኢትዮጵያ ንግድ ባንክ እያሳየ ያለውን ቁርጠኝነት ለሌሎች ተቋማትም አርያነት ያለው መሆኑን ጠቁሟል። ከባንኩ ጋር መስራታችን በተለያየ አግባብ የነበረብንን አንዳንድ ሸክም ያቀለለ ሆኗል። ይሄ በጣም ጥሩ ነው። በውድድሩ ሂደት ውስጥ አልፈው የአሸናፊዎች አሸናፊ የሚሆኑት የመጨረሻ ተወዳዳሪ የሚሆኑት የፋይናንስ ችግር እንዳይገጥማቸው በማድረግ ሂደት ውስጥ ባንኩ እያደረገ ያሉ አስተዋጽኦ በጣም በጣም ከፍተኛ ነው። ስለዚህ ለዚህም በጣም እናመሰግናለን። በጣም እንደ አንድ ጥሩ አማራጭ ተደርጎ የሚወሰደው አይዲያ ፋይናንሲንግ ነው በፋይናንስ ተቋሞቻችን በኩል ማለት ነው። ስለዚህ ሌሎች የፋይናንስ ተቋማትም አይዲያ ፋይናንስ ማድረግ ቢችሉ እጅግ በጣም እነሱም ተጠቃሚ ይሆናሉ። ሶሻል ሪስፖንሲቢሊቲያቸውንም እንደመወጣት ነው። በውድድሩ የተሳተፉ አሸናፊዎችም የኢትዮጵያ ንግድ ባንክ ላደረገላቸው ድጋፍ አመስግነው የፈጠራ ሀሳብ ይዘው በየቤታቸው የተቀመጡ ወጣቶች ያገኙትን እድል በሙሉ እንዲጠቀሙ አበረታተዋል። ለስራችንን ለማካሄድ ወደሚገጥመን የፋይናንስ ስታርታፕ ወጫችንን ይሸፍንልናል። ከአንዳንድ እንደዚህ አይነት እዳ አጋጣሚ ስታገኙ አትለፉ። ነው ምሉ እንደዚህ የትኛውም አይነት ፕሮጀክት ዝቅተኛ ይሁን ከፍተኛ ፕሮጀክት ካገኛችሁ ድፈሩ። በቃ ፍርሃት የሚባል ነገር አያስፈልግም። መድፈር ነው እዚህ የሚያደርሰው እኛም ደፍረ ነው እዚህ የደረስ ነው እና በርቱ ለማለት ፈልጋለሁ። በሶስተኛው ዙር የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር አምስት አሸናፊዎች ለእያንዳንዳቸው አስር ሚሊዮን ብር ያለ ማስያዣና ያለ ብድር መዋጮ የኢትዮጵያ ንግድ ባንክ እንደሚሸፍን በዚሁ ጊዜ ለማወቅ ተችሏል።